እርድ ስንጠቀም ደግሞ ምን የጤና ችግር ይከሰታል የሚለውን የምናይ ይሆናል። ቪዲዮውን እስከ መጨረሻ ተከታተሉት፣ አመሰግናለሁ። እርድ የዝንጅብል ዘር ሲሆን ብዙ ጊዜ በቅመም መልክ ከምግብ ጋር ተዋህዶ ይዘጋጃል። የእርድ ቅመም ለመስራት የእርድ ተክል ስር ከ30 እስከ 45 ደቂቃ ይቀቀላል። ከዛም ምድጃ ውስጥ ገብቶ እንዲደርቅ ይደረግና ቅመም ይዘት እስኪኖረው ይፈጫል። እርድ ከኛ ሀገር አልፎም በህንድ በፓኪስታን ከፍተኛ ጠቀሜታነት ያለው የምግብ አይነት ሁኖ ይዘወተራል። እንደ ዩኤስሲዲ ኒትሬሽን ዳታቤዝ አንድ ሻይ ማንኪያ እርድ 29 ካሎሪ፣ 0.9 ግራም ፕሮቲን፣ 0.3 ግራም ፋትና 6.3 ግራም ካርቦ ሃይድሬት ይይዛል። የአይረን የቫይታሚን ሲ የፖታሽየም እና የማግኒዚየም ንጥረ ነገር ይዘትም አለው። እርድ መብላት ለጤና የሚሰጠው ጥቅም የእርድ በርካታ የጤና ጥቅሞች በውስጡ የሚገኘው ከርኪውሚን ተብለው የሚጠሩ ንጥረ ነገሮች ውጤት ነው። ለእርድ ጣዕም የሚሰጡት እነዚህ ከርኪውሜን የተባሉት ነገሮች ናቸው። እርድን እንዲጣፍጥ የሚያደርጉት ማለት ነው። ከርኪውሜን የሐሞት ከረጢት ሐሞት እንዲያመነጭ በማድረግ ምግብ መፈጨትን ይረዳል ተብሎ እንግዲህ ይታመናል። እርድ በሆድ መፈጨት ችግር፣ መነፋት እና ፈስ የሚያስቸግራቸው ሰዎችን እንደሚረዳ አንዳንድ ጥናቶች ያሳያሉ። የቃጠሎ ስሜትንም ያስታግሳል። ከርኪሜን የተለያዩ ህመሞች የሚያመጡትን የቃጠሎ ስሜት የሁለት ኢንዛይሞች መጠን በመቀነስ ያስታግሳል። ከዚህ በታች የተዘረዘሩት በሽታዎች የቃጠሎ ስሜት የሚፈጥሩ በሽታዎች ናቸው፦ የልብ በሽታ፣ የስኳር በሽታ፣ ስትሮክ፣ አርትራይተስ፣ ሰር እና አልዛይመር። ኬርኪመን እንደ ተፈጥሯዊ ጸረ ቃጠሎ ሕክምናም ሊያገለግል ይችላል። የልብ ህመም። እርድ ሰውነት ውስጥ የሚፈጠርን ደም መርጋት ይከላከላል። ቅድመ ጥናቶችን እንደሚያመለክቱት በደም ቧንቧ የሚፈጠር ቆሻሻ ክምችት እንደሚቀንስም ይነገራል። እንስሳቶች ላይ በተደረገ ሙከራ እርድ የኮሌስትሮል መጠን እንደሚቀንስ ለማየት ተችሏል። ነገር ግን ሰዎች ላይ በተደረገ ሙከራ የተጠበቀውን ያህል ለውጥ አላሳይም። የእርድ ጸረ ቃጠሎ ባህሪ ለልብ ጤና ይጠቅማል። እንስሳዎች ላይ በተደረገ ሙከራ የእርድ ጸረ ቃጠሎ እና ጸረ ኦክሲደንት ባህሪ የሚከተሉትን የጤና ጥቅሞች አስከትሏል። የሰውነት ክብደት መቀነስ፣ ሜታቦሊክ ሬትን መጨመር፣ ኢንሱሊንን ሴንሲቲቭ መጨመር። እነዚህ የጤና ለውጦች የልብ ህመም ተገላጭነትን ይቀንሳሉ። ነገር ግን በእርግጠኝነት ለመናገር የጥናቱ ውጤቶች በሰው ላይ ደጋግሞ መስራት እንደሚያስፈልግ ነው የተገለጸው። ካንሰር ቅድመ ጥናቶች እንደሚያመለክቱት የእርድ ጸረ ቃጠሎ እና ጸረ ኦክሲደንት ባህሪያት ካንሰር ከመፈጠሩ በፊት ለመከላከል እንደሚረዳ ይናገራሉ። ነገር ግን አሁንም ያው ተጨማሪ ጥናቶች ያስፈልጋሉ ማለት ነው። ለአእምሮ ጤና እርድ የያዛቸውን ንጥረ ነገሮች የአእምሮ ብቃት ከሚያዳከሙ በሽታዎች ለመከላከል ይረዳል። እንደ ዲሜንሻ በሽታ በታየባቸው መቶ አዛውንቶች ላይ በተሰራ ጥናት በህይወታቸው እርድ ይመገቡ የነበሩ አዛውንቶች የአእምሮ ጤንነታቸው ከሌሎች ታካሚዎች የተሻለ ሆኖ ተገኝቷል ማለት ነው። የስኳር በሽታ ኦክሲዴቲቭ ጭንቀት፣ እና የቃጠሎ ስሜት የስኳር በሽታ እንዲጀምር ከሚያደርጉ ነገሮች ውስጥ ተጠቃሽ ናቸው። እርድ ውስጥ የሚገኘው ከርኪውሜን ጣፊያ ኢንሱሊን እንዲያመርት በማድረግ የስኳር በሽታ ህመምን ያስታግሳል ማለት ነው። እንግዲህ ከፍተኛ የሆነ ኢንሱሊን ተመረተ ማለት ግልኮስ አይጠራቀም ማለት ነው። በሰውነታችን ሴሎች በአግባቡ ግልኮስ እንዲጠቀሙ ያደርጋል ማለት ነው። ሁለት መቶ አርባ የቅድመ ስኳር ህመም የጀመራቸው ሰዎች ላይ በተደረገ ጥናት ከርኪዩሜን የተመገቡች ታካሚዎች በንጽጽር ለሙሉ ስኳር በሽታ ተጋላጭነታቸው ቀንሶ ታይቷል ማለት ነው። እንግዲህ እርድን እንዴት አዘውትረን መመገብ እንችላለን? ከጨውና ከቁንዶ በርበሬ ጋር አብሮ እርድን እንደ ቅመም መጠቀም፣ ሰላጣ ስንሰራ ከአቸቶ እና ከዘይት ጋር አብረን መነስነስ። እነዚህ እንግዲህ እርድን በመጠቀም በየጊዜው እነዚህ መጠቀም ከላይ የጠቀስናቸውን የህመሙ አይነቶች ወይም በሽታዎች መከላከል ይቻላል ማለት ነው። እንግዲህ አንድ ነገር ያው ጥቅም ብቻ አይደለም ያለው ጉዳት የሚያመጣ ደግሞ ምን ሲሆን ነው የሚለውን ለማየት ያክል፣ ከመጠን በላይ የምንመገብ ከሆነ እርድም የራሱ የሆነ የጤና ችግር ሊያመጣ ይችላል ማለት ነው። እርድን በአግባቡ መጠቀም የጤና ችግር አያመጣም፣ ነገር ግን በከፍተኛ መጠን መመገብ ሆድ ሊያስቆጣ ይችላል። በጣም ከከፋ የሆዳል ስር ሊያመጣ ይችላል እርድ ደምን ስለሚያቀጥን ቀዶ ጥገና በሚደረግበት ሁለት ሳምንት ውስጥ ባይወሰድ ይመከራል ማለት ነው። ከዚህ ጋር ተያይዞ እርጉዝ ወይም ነፍሰ ጡር እናቶች እና የሚያጠቡ እናቶች ባይመገቡት ይመከራል ማለት ነው። ተመልካቾች እንግዲህ ለዛሬ ይዤላችሁ የመጣሁት ይህን ይመስላል። መረጃው ለሌሎች ሰዎችም እንዲደርስ ሸር፣ ላይክ እና ሰብስክራይብ በማድረግ የበኩላችሁን ኃላፊነት እንድትወጡ ስል በትህትና እጠይቃለሁ። አመሰግናለሁ።